ታዛ ወደ ቤተሰብ ሰዓት ንግት ይቻላል። ያው በብዙ መንገድ እንግዲህ ነገሮችን የሚያወሩ ሰዎች አሉ ወይም ትኩረት የሰጡ አንዳንዴ ሕይወትን ባል የተለመደ መንገድ ለማየት የሚሞክሩ ሰዎች አሉ ሌላው አለም ላይ ይጽፉታል ያዩታል ሲንወያይ ብለው መድረኮችን ያመቻቻሉ አንድ ሰው ተነሳሽ ሆኖ ሌሎች ሰዎችን ጋብዞ አብረን እንመልከተው ጉዳዩን አዲስ ሀሳብ ልናገኝበት እንችላለን ብለው ያስባሉ እና ካርመን ልክ እንደዛ አይነት ሴት ናት ማምስ ኤንድ መኒ የሚል አሁን በጣም ብዙ ሰዎች ተገናኝተው ስለ ገንዘብ የሚመክሩበትና እውነትም እናቶቻችን ጋር አሳዳጊ ሴቶች ጋር ብልሀት አለ ገንዘብን በተመለከተ ጥንቃቄ አለ የኖሩበት ብልሃት አሁን ላለው ትውልድም ይሆናል የሚለውን ለማሳየት የጣሩበት ነገር ነው እና መነሻዋ የሆነውን ነገር አስቀድመን ብናዳመጠው ይሻላል። ምክንያቱም ተወደደም ተጠላም አንዳንድ ሰዎች ለራሳቸው ኢንስፓየር ያደረጋቸው ነገር ምንድን ነው የሚለውን እነሱ በተረዱበት መንገድ ስናዳምጥላቸው ጥሩ ነው። ከዛ በኋላ እዛ መድረክ ውስጥ ገብተን ሰዎች ሲያወሩ መነሻቸው፣ ሀሳባቸው፣ ኢንቴንሽናቸው ይሄ ነበር ለመወያየት የፈለጉት በሚል እሷ ከሞግዚቷ ጋር እና ከእናቷ ጋር ያደረገችውን ትንሽ መነሻ ነው። ከዛ በኋላ እዛ መድረክ ላይ ምን አይነት ነገሮች ተጋሩ የሚለውን መጽሐፍም አድርጋ ስለጻፈችው ምን ነገሮች ላይ አተኮሩ የሚለውን መልሰ እናያለን። ጠሩ ከወራቶች በፊት አንድ መድረክ ወይም ፕላትፎርም የመፍጠር እድሉን አገኘው። ሴቶች ትላልቅ የገንዘብ ፍትሐዊነትን በህይወታቸው እንዲያሳኩ ለማድረግ የሚረዳ መድረክ ነው። ሌዲስ ቶክ መኒ፣ ሴቶች ስለ ገንዘብ ይወያዩ። በገንዘብ ጉዳይ ከሚሰሩ የተወሰኑ ተቋማት ጋር በትብብር የተቀረጸው ይህ ፕሮግራም ሴቶች በገንዘብ ጉዳይ በራስ መተማመን እንዲኖራቸው፣ ስለ ገንዘብ በነፃነት እንዲያወሩና እርስ በእርሳቸውን በሀሳብ እንዲደጋገፉ ተልእኮ ያለው ፕሮግራም ነበር። ለዚህ ፕሮግራም ይረዳ ዘንድ ታዲያ ሀው ቱ ቶክ አባውት መኒ፣ እንዴት ስለ ገንዘብ ይወራ፣ የሚል ጋይድ ወይም መመሪያ ተዘጋጀ። ከፋይናንስ ፈተናዎች ሴቶች እስከተማሯቸው ብልሃቶች እንዲያወሩን የእኛን ታላላቆች መጠየቅና መመሪያውን ማዘጋጀት የመጀመሪያ ስራ ሆነ። ስለዚህ ከእናቶቻችንና ሞግዚቶቻችን ጋር ጥሩና ግልጽ ውይይቶችን ገንዘብን በተመለከተ አደረግን። ምክንያቱም እነሱ የኛ ታላላቆች ናቸው። እንዴት እንደኖሩ ምን እንዳሳለፉና ምን እንደተለወጠ ያውቁታል። ስለዚህ በቀጥታ ከእናቴ ጋር፣ ካሳደገችኝ ሞግዚቴ ጋር ስለ ገንዘብ ለመነጋገር ቁጭ አልኩ። በዚህ ቆይታ የሶስት ነገሮች ግልጽ እንዲሆኑ ፈልጌ ያለው አንደኛው የገንዘብ ልምዶቻችንና ታሪኮቻችን ከትውልድ ወደ ትውልድ የተቀባበልናቸው ናቸው ለምሳሌ የእኔ ቅድመ አያት አሁን እኔ ገንዘቤን በማስተዳድርበት መንገድ ላይ የራሱ ተጽዕኖ አለው የሚለውን ግልጽ ማድረግና ማመን ጉዳዩን መቀበል ነው። ሁለተኛው ግልጽና ታማኝ ንግግሮችን በገንዘብ ጉዳይ ማድረግ በጣም ምርጥና ብዙዎችን የሚያስተምር እንዲሁም የሚያነቃቃ ነው። ረህራህ ያለበት ለሌሎች የማሰብ ማንነትም ጭምር። ሶስተኛው ስለ ገንዘብ ለሌሎች ሴቶች ማውራት አብዮት የምንለው ተግባር ነው። አብዮቱ ደግሞ እጅግ መልካም ዓለምን የሚቀይር አቅም ያለው የመለወጥ ጉዞ ነው። ስለዚህ የኔና የሌሎች አምስት ጓደኞቼ አሁን እናቶቻችን እናቶቻችንና ሞግዚቶቻችን ያጋሩንን ግልጽ የገንዘብ ታሪካቸው የብዙዎች ነው ብለን አምነናል እና እናጋራችኋለን። የግሌን ግን አስቀድሚ ያለው የኔ እናት የተወለደችው በ1960 እንደ ኤሮፒያን አቆጣጠር በዩናይትድ ኪንግደም ውስጥ ነው። ያደገችው በጦር ሰፈር ውስጥ ነው። ከዚያም የ13 ዓመት ልጅ ሆና ወደ አውስትራሊያ መጣች። ቀጥሎ የአይሲዩ ወይም የጽኑ ህሙማን ክፍል ነርስ ሆነች። ሞግዚቴ ደግሞ ከእናቴ ጋር በስራ ስትገናኝ 38 ዓመቷ ነበር። በጦር ሰፈር ውስጥ የተገናኙት የእኔ ሞግዚት የወታደሮች ደሞዝ ከፋይ ሆና ነው። ጊዜው ከፍተኛ ድብት እጥረት፣ ምናልባትም የብዙዎች መጎዳት፣ መሞትና ተስፋ መቁረጥ የሚታይበት ስለነበር በዚሁ ስሜት ውስጥ ያለች ሴት ነበረች። ነገር ግን እናቴንም ሞግዚቴንም አንድ ነገር ያመሳስላቸዋል ጠንካራና ጽኑ ሴቶች መሆናቸው። ሁለቱም የሚጋሩት ያጋጠማቸው መከራ፣ ስቃይና ችግር፣ ትራውማ የምንለው ነገር አለ። ከእነዚህ ሁለት ሴቶች ጋር ሻይ እየጠጣው ብዙ የህይወት ጉዳዮችን አውርቻለሁ። የህይወቴ ትርጉም የሚሰጣቸው ቆይታዎች ከነዚህ ሴቶች ጋር እንደ ቀልድ ቁጭ ብዬ ያወራቸው ጉዳዮች ናቸው። የገንዘብ ጉዳይን ቆይታ ለዛሬ ስላጋራኋችሁ እንጂ ብዙ የህይወት ታሪካቸው ለብዙዎች ሊያጋሩት የሚያስፈልግ ነው። እስቲ እናንተም ካሳደጓችሁ ከተንከባከቧችሁ፣ ከእናቶቻችሁ፣ ከአክስቶቻችሁ፣ ሞግዚቶቻችሁ ጋር በነፃነት አውሩ። የእኛ ቆይታ ይኸውና፣ ብላለች ጸሐፊዋ ካርመን። የመጀመሪያ ስለ ገንዘብ የወሰድሽውን ምክር ታስታውሻለሽ? ጥያቄው ለሁለቱም ነው። እናቴ አስቀድማ ትመልሳለች። ያን ያህል የሚያስፈራ አልነበረም። ምንም የተለየ የተቀበልኩት ምክር አልነበረም። የተወሰኑ ነገሮችን ግን አስታውል ነበር በብድር የምገፋው ሕይወት ሊኖር አይገባም የሚል ውሳኔ ላይ የደረስኩት ከዚሁ ማስተዋሌ በመነሳት ነው። የምሸምተው ነገር ሁሉ የምችለው አቅሜ የሚፈቅደውን ብቻ ነው የሚለውን መርሄን እንዲሁ ከሌሎች በራሴ መንገድ አስተውዬ የተረዳሁትና የወሰድኩት ትምህርት ነበር። አባቴም ጥብቅና ስነስርዓት የነበረው ሰው ነው። በወታደር ቤትም የእሱ ያልሆኑ ነገሮችን የማይመኝና የሌለውን ነገር በሌለው ገንዘብ ለማድረግ የማያቅድ የነበረ ሰው ነው። ከአያቶቼ ጋር ግን ገንዘብን በተመለከተ አንድም ቀን በግልጽ አውርቼ የማላውቅ ሰው ነኝ። ሴት አያቴ ብቻ አልፎ አልፎ በእጆቼ ሁለት ሺሊንጎችን ታስጨብጠኝና የወደድሽውን የሆነ ነገር ግዢበት፣ አንቺ በጣም መልካም ሴት ልጅ ነሽ ትላይ ነበር። ወጣት እስከሆን ድረስ ገንዘብን ጥሩ ከመሆን ጋር አያይዘው የነበረውም ለዚሁ ነው። የመልስ የጠያቂዋ ካርመን ሃውከር ወላጅናት ምላሽ ነው። የሰደገቻትና እንደ እናት የምታያት ሞግዚቷ ለዚሁ ጥያቄዋ እንዲህ ስትል በተከታይነት መልስ ሰጥታለች። በልጅነቴ በየቤታችን እየዞሩ በራችንን እያንኳኩ የተለያዩ የፈርኒቸር አይነቶችን ትፈልጋላችሁ፣ ለቤታችሁ ውስጥ መገልገያ የሚሆኑ ቁሶችን ትገዛላችሁ እያሉ የሚነግዱ ሰዎች ነበሩ። ሁሌም ታዲያ አባቴ ምንም እንደማያስፈልገን እየነገረ በር ሲዘጋ አስታውሳለሁ። እናም ትዝ ይለኝ የነበረው በጣም ድሃ እንደሆነን አድርጌ አስብ የነበረውን ነገር ነው። ያገኘውን ገንዘብ ሁሉ ለእናቴ ይሰጣት እንደነበረ ያወቅኩት ታዲያ በእድሜ ከፍ ስል ነው። ገንዘብን በአግባቡ ማስተዳደርና ስድስት ልጆችን በብልሃት ማስተዳደርን የቻለችበት እሷ ስለሆነች ያለውን ገንዘብ አምጥቶ ለእሷ ይሰጥ ነበር። ከመጀመሪያው የዓለም ጦርነት በኋላና በድብቱ ወቅት ብዙ ነገር ተቋቁማ ያሳለፈችበት ሚስጥርም ይኸው ብልሃቷ ነበር። አንድ ቀን በእድሜዋ ማብቂያ ላይ እንዲህ አለችኝ። ብድር ጭንቀትን ያመጣል፣ ጭንቀት ደግሞ ደስተኛ ህይወት እንዳንመራ ያደርጋል ብላ ሞግዚቷ መልሳላታለች። እኔ ታዲያ ከዚህ እናቴና የሙግዝቴ የገንዘብ ማንነት የተቀዳ ማንነት ከታናሸቴ ጋር ተጋርቻለሁ ማለት እችላለሁ። ገንዘብ ዛፍ ላይ የሚበቅል ነገር አለመሆኑን፣ ስራ ጥረትና የተገኘውን ገንዘብ የማስተዳደር ችሎታ ወሳኝ መሆኑን ነገር ግን በህይወት ሁሌም የምናስተውላቸውን የሌሎች ሰዎች መገለጫዎች ትምህርት አድርገን እንድንወስዳቸው፣ እንዴት እንደሚኖሩ ገንዘብ እንዴት እንደሚሰሩና እንደሚያስተዳድሩ ማየትና ትምህርት መውሰድ ዋና ዋናዎቹ ጉዳዮች ስለመሆናቸው አጽኖት ሰጥቶ ማለፍ ይቻላል የሚለውን ነው። አንድ የገንዘብ ብልሃት ለቀጣዩ ትውልድ ተናገሪ ብትባይ ምን ትናገሪያለሽ? ቀጣይ ጥያቄ ነበር። እናቴ ባጭሩ የመለሰችው ለአጋራችሁም በእጅ ያለ ገንዘብና ሀብት፣ የገንዘብ አቅምን በአግባቡ ማስተዳደር መቻል የገንዘብ ዋስትናን ማረጋገጥ እንደማለት ነው። ሞግዚቴ ለዚሁ ጥያቄ የራሷን መልስ ሰጥታለች። አቅም ከሚፈቅደው ወይም ከገቢያችሁ በላይ ወጪ ማውጣትን አታስቡት። ህይወትን አሰልቺ፣ በዳ፣ የታጠረ እርካታ አልባ ያደርግባችኋል። ምን አለፋችሁ ትላለች ጸሐፊዋ ካርመን። ስለ ገንዘብ ቀድመዋችሁ ከኖሩ ሰዎች ጋር በነፃነት ስታወሩ፣ በህይወት ውስጥ ስለሚያጋጥሙ ግንኙነቶች፣ ስለ ስሜት፣ ህልምን ስለመኖር፣ እርካታ ስለማግኘት፣ ስለ ውሳኔያችሁ ትክክለኛነት፣ አቅምን ስለመጠቀም፣ በብልሃት ስለመኖር፣ ስላለባችሁ ኃላፊነቶች፣ ስለማጣት በማግኘት፣ ስለ መስከር ስለ ጤና በራስ ስለመተማመን ስለ ፓወር ወይም ኃይል ስለመቆጠብና መቆጠብ የሚኖራችሁ የአስተሳሰብ አድማስ እጅግ የሰፋና በብርታት የተሞላ ይሆናል ብላለች። በተረፈ ግን ማምሰንድ መኔ የተሰኘውን ገጿንና የተለያዩ ባልደረቦቿ ያሰፈሯቸውን ከእውነተኛ ህይወት የተቀዱ የገንዘብ ላይ የውይይት ሀሳቦች እንድትጋሩላት ትጋብዛለች ጸሐፊዋ ካርመን ሀውከር። እሺ ታዛ ነው የሰማችሁ ያላችሁት። ያው ማምሳይን መኒ እናቶችና ገንዘብ በሚለው ገጽ ስር እናቶች ኤክስፔሪየንሳቸውን ተሞክሯቸውን የሚያወሩበት ነው አይደለ? እናቶችና ገንዘብ የሚለውንም ህይወት በደንብ እንድንመለከተው ያደርጋል። በጣም ገንዘብ ማስተዳደር እና ከአቅም በላይ ወይም ካለሽ ገቢ በላይ አለመኖር የሚለው የብዙ እናቶች መርህ ይመስለኛል። ተረጋግተውም ህይወትን ቀጠሉ፣ ስለዛ ነው እና አሁን ሞግዚቷ መሀል ላይ ያለቻት ነገር የሚገርመኝ፣ በልጅነታችን ነገርን የተቀበልንበት መንገድ እስከ እድሜ ልክ ሊቆራኘን ይችላል። አባታችን ሁልጊዜ እየመጡ በር እያንኳኩ ይሄኛው አይነት የፈርኒቸር አይነት መጥቷል ጠረጴዛ፣ ወንበር ብለው ሲጠይቁ አንፈልግም አንፈልግም እያ ላይ መልስ ነበር እና እኛ በጣም ድሆች ነን፣ ለአንዱ እንኳን መልስ መስጠት ማንችል ነን የሚል በልጅነቷ ተቀርጿል። ስለዚህ አላወራም ማለት ነው አባት ከሞግዚቷ ጋር። አዎ ለምሳሌ ሱፐርማርኬት፣ እንደዛ ላይ የምታያቸው ነገሮች አሉ አይደለም? የምትፈተኝባቸው ልጅም ሆነሽ ወላጆች የፈለጉ የገደቧቸው ፍላጎቶች ነበሩ። ብዙ ድግስ ቤት ላይ ደገስ ይችላል። ሌላው ቤት ሲደገስ ግን ያንን ነገር ለምን አልደገስንም የሚለውን በግልጽ ላይ ነግሮች ይችላሉ። አልተወራም ስለዚህ፣ እኛ በጣም በቃ ተጨቁነን ያደግነን ህይወታቸውንን ያደግነን መርህ ኖሯቸው ያን ነገር ስለመቋቋማቸው ላይሆን ይችላል ሊወሰድ ነው። እና አንዳንዴ ኖሯቸው እንደሌላቸው ሆነው የሚኖሩ ሰዎች እንዲተጨንቀው በጣም ስስት ውስጥ ሆነው የሚኖሩ ሰዎችን አፍርተን ሊሆን ይችላል። ግን አንድ የተረዳሁት ነገር በሌሎቹም ሴቶች ያጋሯቸው ታሪኮች ውስጥ በዚህ በሷ ገጽ ስር አያቶቻቸው ቅድመ አያቶቻቸው እነሱ ቤት መጥተው ዘመድ ሆነው ተቀምጠው ገንዘባቸውን በተመለከተ ያወሩት የሆኑት የመረጡት ነገር እነሱ ማንነት ላይ በደንብ ተጽዕኖ ነበረው። እንደውም እሷ የምትለው አንድም ነገር ራሷ ካርመን የወንድ አያቴ ያደርጋቸው የነበሩ ነገሮች በቀጥታ በተዘዋዋሪ እኔ ማንነት ላይ አለ ላይመስል ግን ይችላል። የወረስነው ነገር ነው መርሃችን። በብዙ መንገድ ሰዎች ሊለውጡ ይችላሉ። ባገኙት የፋይናንስ ትምህርት ራሱ ህይወት አስተምሯቸው ድንገተኛ ነገር ህይወታቸው ውስጥ አጋጥሞ ይከተሉት የነበረውን መርህ ጠንቀቅ ብለው ቆፍጠን ብለው የቀየሩ ሰዎች አሉ። ለምሳሌ ችግር የለውም ገንዘብ ለዛሬ ነው እንጂ ነገን ደግሞ ራሱ ያውቃል የሚል ሰው የሆነ ነገር አጋጥሞት ይሄ መርሁ ተስተጓጉሎበት ከሆነ የለም ዛሬ ያለው ገንዘብ ነው ነገ የሚከተለው የሚል አቋም ሊከተል ይችላል። ከዚህ ውጭ ያሉት ነገሮች ግን ዙሪያችንን አይተን አንብበን ሌሎች ሰዎች እንዴት ኖረዋል ብለን ወይም ተጽዕኖ ያሳደሩብን ሰዎች በድግግሞሽ ሲያወሩ ሲኖሩ ከዛ ውጭ አይሆንም። ለዛ ነው አሁን እናቶቻችንን ብለው ሲሉም እነሱ እናቶች ጋር ያሉ እውነቶች አሉ። አንዳንዴ አባቶቻችን ብለን ስንሄድ ገንዘብ በብዛት ሲሰሩ የኖሩት በታሪክም ቤትን በማቅናትም ወንዶች ስለሆኑ የሰሩት ሰዎች እንዴት አስተዳደሩት የሚለውን ከምናይ ሳይሰሩ አደራ ተቀብለው ልክ የእሷ አባት ሙሉን አንጥቶ ለእናት እንደሰጠው አይነት ገንዘብ ምን አይነት የማስተዳደር ብቃት ቢኖራት ነው የሚለውን ማወቁ ይሻላል። በሚልም ጭምር ነው መድረኩን የፈጠረ ያው እንደ ወላጅም ማንጋ የተሻለ ችሎታ አለ የሚለውን አውቆ ተረድቶ ደግሞ ይህንን እድል መስጠት አሳልፎ በጣም ብልህነት ነው። አንዱ ይሰራል፣ ሌላው ደግሞ ጥሩ የማስተዳደር ችሎታ ካለው ያን ገንዘብ ገንዘቡን የማስተዳደር ችሎታ ላለው ሰው ቢሰጡ ደግሞ ባልና ሚስቶች እንደዛ ሲሉ ሰማለሁ ብዙ ጊዜ እኔ አባካኝ ነኝ፣ እሷ አቆጣቢ ናት። ወይም ደግሞ እሱ በጣም የገንዘብ አስተዳደሩ ምርጥ ነው። እኔ ግን በቃ ገንዘብ እጅ ላይ ከተገኘ ጨርሼ ነው ምገባው ስለዚህ እሱ ባይኖር ኖሮ ህይወታችን ምን እንደሚመስል አስቡት፣ ወይም የኔ ህይወት ምን ሊሆን እንደሚችል ብለው በግልጽ የሚናገሩ ሰዎች አሉ። ማጋ የበለጠው ነገር ቢኖር ደግሞ ዋስትና ይኖረዋል እንደ ቤተሰብ፣ እንደ ትዳር፣ እንደ ቤት የሚለውን ደግሞ አሰላስለው ይህን ኃላፊነትም እድልም አሳልፈው የሚሰጡ ደግሞ ሰዎች አሉ። እንደየቤቱ ልምድ ተሞክሮ ግን ይወስነዋል። ዞሮ ግን እነኚህ ሁለት ሰዎች ባልና ሚስት ሆነው ተጣምረው የሚፈጥሯቸው ልጆች፣ ሚስትም የራሱ አስተዳደግ አላት፣ ባልም የራሱ ነበረው እንዴት አድጓል እነማ ስለገንዘብ ተጽዕኖ አሳድረውበት ኖረዋል የሚለው አንድ ላይ ይሆናል ማለት ነው። ጸብ ሊኖር ይችላል፣ አለመስማማት፣ ጥርጣሬ ሊኖር ይችላል። ዋስትና የማጣት ነገር ውስጥ ይሄ ገንዘብ ሊመጣ ይችላል የሚል መረዳትም ሊኖር ይችላል። ለማንኛውም ሌሎቹ ሴቶችም ራሷ ካርመንም ምን ነገር ተረዱ የተባሉትን ጠይቁ ብላ አይደል ያለችው፣ እናቶቻችሁን። አብላጫዎቹ ያጋሯቸውን ነገሮች ነው የተመለከትኩት። የኔ እናት ምን ትል ነበር አለች አንዷ። በአንዴ ሁሉንም ነገር ወደ ህይወትሽ አታምጪ ማምጣትም አትቺ የሚል ነው። ለምሳሌ ብዙ ሰዎች ህይወታቸውን ሲያቋቁሙ የሚከብዳቸው አንዱ ነገር ድስቱም ጭልፋውም ልብሱም የቤት እቃውም ድግሱም አካውንትሽ ውስጥ ያለው ገንዘብም እንደው ሞላ ሞላ ተረፍረፍ ተረፍረፍ ቢል ነው። እናቶች ጋር ብዙ የሚነግሩሽ ነገር ሂደት ነው፣ ፕሮሰስ ነው። ዛሬ ድስት ገዝተሽ ከሆነ የዛሬ ወር ጭልፋ ደግሞ ይመጣል። እቁብ አቁቡን የጀመሩት እነሱ አደሉ? ይሄ በሂደት ዛሬ ለእኔ ድስት ብዬ የገዛሁት ነገር ለከሌ ጭልፋ ይሆናል ለከሌ ምናምን ይሆናል። ይዞራል። አመት ሙሉ የተከተለን እቁ በቃ አለቀ ጨረስኩ፣ ተገላገልኩ ብለው ቁጭ አይሉም። በሚቀጥለው ደግሞ ሌላ እቃ ለማሟላት ሌላ ህይወታቸው ውስጥ የሚፈልጉትን ነገር ለማምጣት ውጤቱን ይጠብቃል ማለት ነው። ስለዚህ ምን ያስተምረናል? መጠበቅ አለበት ገንዘብ። ይሄ ጥበቃ የሚባለው ነገር በቃ ትግስት አልባ የምንሆንበት ነገር አይደለም። ከታገስን ሂደቱ ነው። ሂደቱን በማጣጣም ውስጥ የምንኖረው ኑሮ ነው። ብልሃት የሚለውን ነገር ነግራኛለች ትላለች። ለዛ ነው። ለምሳሌ ደሞዝ ሲባል ደሞዝን መጠበቅ አለበት ውስጥ አይደል ጥበቃችን፣ መደበኛ ህይወታችንን ሊያስቀጥል የሚችል ነገር ለማድረግ ጭምር ነው። ሲደመር ደግሞ አብቃቅተን ሌላ ለዛ ወቅት ለዛ ወር ተጨማሪ ብለን የምናስባቸውን ነገሮች ለማሟላት ነው። ህይወትን ሙሉ ያደርጋል ብለን በሰጠነው መስፈርት መሰረት ያ ገንዘብ ሲመጣ እንዲህ ያደርጋለው የሚል ጥበቃ አለበት። ሁሉንም ነገር ወዲያው ወዲያው ብናገኘው ስኖሩ ለምሳሌ ወር ጠብቀን የምናገኘውን ገንዘብ በየቀኑ ብናገኘው በየሰዓቱ ብናገኘው ኖሮስ እንደምናስበው ሊሆን ይችላል የሚለው እነሱ ጋር ይሄ መርህ ሆኖ አግኝታው ተስማምቷት ያጋራች ናት። ሌላኛው ደግነትን አትርሱ የሚል ነው። ገንዘብን ስናስብ አብሮ ሊመጣ የሚችለው ነገር ደግነት ነው። ምንም አይነት የገንዘብ አቅም ይኖርሽ፣ የባለጸጎች ብቻ አይደለም። አጋራት የሚለው መርህ ነግራታለች እናቷ ማለት ነው። ካላችሁ ላይ ነው የምታደርጉት። በጣም ብዙ እናቶቻችንን እናያለን። ምናልባት መስቡ ባዶ ሆኖ ያለችውን ቁራሽ ነገር በጣም ላሳዘናቸው የኔ ቢጤ በሆነች ልስት ክዳን አድርገው ይሰጣሉ። ይሄ ማለት የማያልፍለት ደሃ ነው። አንድ ተረስ ደግሞ አለ ሀብታም ይጋብዛል አይደለም ያውቁታል የመጣላቸውን በረከት። በዛ መረጋጋት ውስጥ ህይወታቸው እንዴት ጣዕም እንዳለው ለሌሎች በመስጠት ውስጥ ታማኝነታቸውንም ያሳያል። እግዚአብሔር ስጥልኝ የለኝም በማለት ውስጥ አለሽ እኮ የሚል ማለት ነው ነው። አዎ ሲሰጡ እየተንገበገቡ አይደለም ማለት ከልባቸው ነው። አሳዝኗቸው ነው ያሰው መስጠት አለብኝ የሚለው ነው አምነውበት ነው እንጂ ማ ያ ግማሽ እንጀራ ደግሞ አንድ ሰው ይመገባል ቤት ውስጥ ሌላ ከምትጋግሪ ከምትደክሚ፣ ቁጠባም ካልሽ እሱንም አቆጠብ ይቻላል፣ ያ ግማሽ እንጀራውንም። ህይወት ከብልጭ ልጭ በላይ ውድ ነው የሚለውን ነገር ደግሞ ነግራኛለች። ያለች ያለችውን እናቷን ደግሞ ያጋራሽ ሌላ ሴት ናት። በህይወት ውስጥ በጣም የሚያስፈልግ መርህ ነው ይሄ። ከማ ይሄ ብልጭ ልጭ የሚለው ነገር እንግዲህ ለየሰጠነው ነገር ትርጉም በሰጠነው ነገር ውስጥ አይደል የምንኖረው የአንገት ጌጤ ለእኔ ብልጭ ልጭ ነው ልል ይችላለሁ። ለአንዱ ሰው ደግሞ አረ ከብልጭ ልጭ በላይ ነው ሊል ይችላል። አንዳንዱ ሰው ቤት ውስጥ የገዛኋት የሆነች የቤት ውበት የምትጨምርልኝ ነገር ብልጭ ልጭ ናት ሊል ይችላል። አንዱ ደግሞ አላማዬ ነው ሊል ይችላል። ምንም ማድረግ አይቻልም፣ ግን እንዲሁ ብልጭልጭ ስንል የሚሰጠን ትርጉም አለ፤ ጊዜያዊ የሆነ ወቅትን የማይሻገር ብታረጊውም ባታረጊውም ብዙ አንቺነትሽ ላይ ምንም ነገር ይጨምራል ብለን የማንጠብቃቸው ነገሮች ናቸው። ሌላ በህይወት ውስጥ የሚያስፈልግ ነገር አለ የሚለውን አብዝታ ነግራኛለች እና ውዱን ነገር ተንከባከቡት የሚል ለምሳሌ ቤተሰብ ሊሆን ይችላል፣ ግንኙነታቸው ሊሆን ይችላል፣ ከጎረቤት ጋር ማህበራዊታቸው ላይ ያላቸው መስተጋብር ሊሆን ይችላል። ከማውጣት በፊት መጀመሪያ መቆጠብ ነው የሚቀድመው የሚል ደግሞ መርህ የነገረቻት እናቷን እዚሁ ሴቶቹ ያጋሩት መድረክ ላይ ያመጣቻለች ሴቭ ፈርስት ስፔንድ ሌተር የሚለው መሪሽ ሊሆን ይገባል። ካላስቀመጥሹ ነገር ላይ ነው ወያወጣሹ ነው። ካስቀመጥሹ ነገር ላይ ነው ወጪውና ማውጣትሽ ቀድሞ ነው። ከዛ እዳውን ስለመፈለም ታስብ ወጪ እያወጣሽ ነው። ለዛውም ደሞ ምላሽ ለማታገኝበት አዎ፣ የካርመን ሞግዚት ያለቻትኮ አንዱ ነገር በቃ ብድሩ ስብስብ ህይወት ውስጥ ያመጣሻል። ደስተኛ አያደርግም እዳ የሚለው እሷ በተረዳችበት መንገድ ነው። የትኛው ብድር የሚለውን ግን ታሳቢ ያደርጋል። ያ ጥንቃቄ የሚፈልገው እና የታቀደለት ብድርን ልትል አትችልም። ገንዘብ በስሜታችሁ እንዳይጫወትባችሁ የሚለው ደግሞ ሌላኛዋ እናት ስለ ገንዘብ የተረዳችውን የህይወቷን መርህ ያጋራች ነው ብላ የተናገረች ሴት አለች። ስቴይ ኩል፣ ቀላልና አጭር ሀሳብ ነው፣ ሲኖር በጣም ከባድ የሆነ ነገር ነው። እንደ ተረጋጋችሁ ቆዩ እንደ እንደተረጋጋችሁ ስትቆዩ ነው ማስተዳደር የምትችሉት ገንዘብን የሚል ነው። በእኛም ሀገር ለምሳሌ አንድ ተረት አለ አደለ? የቀበሮ ደስታ እንዳያደርግባችሁ ይባላል፣ ደስታችሁን የቀበሮዋ ተረት ስላለች ነው። ቀበሮ ጣዝማማር በጣም ይወዳል ይባላል። ቀበሮ ይሄ ፍልፈሎችን ራሱ ሲበላ በደንብ ቦርቡሮ አይደለም። ውስጥ ለውስጥ ቦርቡረው ነው እነ አይጥ የመሳሰሉት ነገሮች የሚቀመጡት፣ ስለዚህ መሬቱን በደንብ ነው የሚቦረቡረው። ሩቅ አነጣጥሮ መጥተው ልክ ችግል ነው የሚለው ያወጣቸዋል ጣዝማማርም ጉርጓዱ ውስጥ ነው የሚቀመጠው ለዛ ነው ውድም ተፈላጊም ነው የሚባለው አገኘ አግኝቷት ጉርጓዷን ፈነጠዘ ዞረ እንጠጣለ በቃ አቁሉን አጣ ሲረጋጋ ጉርጓዱ ጠፋ የለም ሳይበላው ጣዝማማሩን ይሄ አባቶች ተረት ነው እና ከደስታው ቅጽበት በኋላ ማይከተለን ነው አንድ የናችን ቅጽበት እንደ ሪፍሌክሽን ልንለው እንችላለን። በጣም ፈነጠዝን፣ የምንይዘው የምንጨብጠው አጣን። ከዛ በኋላ ልክ ትንፋሽ ስንወስድ የለም። እንዲህ አይነት ደስታ አይሆነባችሁ። የበላችሁት ያጣጣማችሁት ትዝታ ነው የሚቀር። መሰረት ያለው ደስታ ቢሆን ጥሩ ነው የሚለውን ለማምጣት ነው። እነሱም እንግዲህ ይሄን ተረት ባያውቁትም ስቴይ ኩል ያሉበት መንገድ እሱ ነው ነው መጀመሪያ ሰከን ብሎ አጣጥሞ በልቶ ነው። አሁን አንበሳ በተረት ውስጥም ይባላል፣ አንበሳ መጀመሪያ ነው የሚታገለው። አሁን ሴቷ ናት አዳኟ አይደል? በጣም ነው የምታደፍጠው፣ ትኩረት የምታደርገው፣ የምትሮጠው፣ የምትታገለው። ከዛስ ከያዘች በኋላ ግዳዩን ከጣለች በኋላ ወዲያው ብጭቅጭቅ አታደርግ መጀመሪያ ስራው ነው የሚቀድመው። ጠንካራ ነገሯ ነው ትግሏ ነው። ምንም ሊያመልጥ የሚችል ደቂቃ መኖር የለበትም ኢላማዋ ነው። እሱን ካረገች በኋላ እጇ ገብቷል አይደል፣ መረጋጋት አለባት ኢንጆይ ማረግ አለባት ስትበላ። ቡትርፍፍታደስ እንደ ጅብ ግዳዩን ሳይደል ሁሉ ነው በቁም መቅደድ የሚጀምረው። እና ይገርመኛል አንዳንድ ጊዜ የሆነ ተፈጥሮዊ ምሳሌዎችንም ማምጣት እንችላለን። አንዳንድ ምሳሌዎች አሉ ወደ ህይወት መተርጎም ያለብን ሰሪያኛው ልዩነቱ እየገረመ በቁም መቀዳደድ። ከዛ ይሄኛው ደግሞ ያው መጀመሪያ የትኛውን ነው ማስቀደም ያለብሽ እኮ ነው ኢላማሽን ከመታሽ በኋላ ከዛ ሰከን ረጋ ብለሽ ደግሞ ያገኘሽውን ነገር አጣጥላ ላስላስ አድርጋ አካባቢዋን ቃኝታ ሌሎች ወዳጆቿን ጠርታ ባሏን ጋብዛ፣ ይገርመኛል፣ ፀሐይዋን እያጣጣመች ነው። ከዛ ከጠገበች በኋላ መልሳት ብለውን በነገርሽ ለሌላ ግዳይ ጋር ደግሞ ትሄዳለች። እርካታ የሚሰጣት እሱ ነው። ጅብ መጀመሪያ በቁምሽ ቀዶሽም፣ ከአስር ቀን በኋላ አስከሬኑን ቢያገኘውም ይበላል ደግሞ የጠነባውን ነገር ጅብ ጅብ እንዳይቀየመኝ እና አንዳንዴ ህይወትን የምናጣጣለው ቆሻሻ እራሱ እንዲወገድ ህይወትን የምናጣጣቆሻሻጅ ተደርጎ ይታሰባል። መንገድም እንደ ይገርመኛል። አንዳንድ ጊዜ ያው መቼም እንደተረዳ ነው ነው አንዳንድ ሰዎች ተፈጥሮ ነው ብለው ተፈጥሮን እንዳዳላ አርገው ያስባሉ። ግን እስቲ ማድረግ ስለሚችል የሰው ልጅ የትኛው ነገር ጋር መምጣት ይችላል። እንስሶቹ ተፈጥሯቸው እንደዛ ፊክስ ተደርጎ ሊሆን ይችላል። እኛ ደግሞ ግዳይሽን ከጣልሽ በኋላ መስከነ እንድትች ቅድም የተባለው የቀበረው ደስታ ያድርግባችሁ በጣም ትልቅ ምርቃት ነው። መጀመሪያም ከደስታው በፊት ደስታዬን እንዴት ነው ማጣጥመው ወደሚል ተልእኮ እንድንሄድም ጭምር ነው። አላማችን መደሰት ብቻ አይደለም። ሳቲዥ አንድ ነገር ሳታረጋግጅ መስሎች መፈንጠዙ ትክክል አይደለም። ጠፋ እንግዲህ ደግሞ ኤነርጂም ወጥቷል እኮ በቃ የያዛትን ኤነርጂ ጨርሷል፣ በጉርጓዷ ፍለጋ። ሌላው ሴት ምን ትላለች? ማስመሰልን አቁሙ። ገንዘብን በተመለከተ አሁን ብዙ ነገራችን ሰው አላት ብሎ እንዲያስብ ወይም ኑሮን አሸንፋለች ኑሮን ተቋቁማለች፣ ለሌላ ምሳሌ መሆን ትችላለች እንዲ ለን እንሮጣለን ብዙዎቻችን። ያለው መምሰል ለሌሎች ሰዎች አስጨናቂና አድካሚ የቤት ስራ ነው። አይን፣ ቀልብ፣ ትኩረት፣ ስሜት በሌሎች ላይ ያነጣጥራል። ሌሎች ስለ እኔ ምን እያሉ ነው፣ ሌሎችን በምን ማርክ ያለው የሚለው ላይ ቢዚ እንዳንሆን ነው። የራስን ህይወት ደግሞ ያስረሳል ነው። ለምሳሌ በእኛም ሀገር እናቶች ይሉታል፣ ጓዳዬ ምንም ነገር ሳይኖር ውጭ ላይ ምን እያደረግኩ ነው? ጓዳችንን ማሸነፍ፣ ጓዳችን የሚፈልገውን ነገር ማሟላት፣ ቤተሰባችን የሚፈልገው ነገር ጋር መገኘት ሊቀድም ይችላል። ውጪ ምን አድርጋለች፣ ምን ለብሳለች እንዴት መስላት አይታለች፣ የሚለውን ነገር ከማውራት ይልቅ ግን ያው ሰው ምን በላች አይል ምንለበሰች ምን ለበሰሽ ነው የሚል ደግሞ እንታበያለን ታለልበት ነገር አለ። እየታበይ ነኳ ነው እንጂ ይሄ ጠንካራ ሆነው ቤታቸውን ሳያስደፍሩ ልጆቻቸውን ሳያስርቡ ልጆቻቸውን በአጓጉል መንገድ ሳይመሩ በቃ ስትሮንግ ሆነው መጨረሻ ላይ ይህን እየተረጎሙ የሚኖሩ ደግሞ ሰዎችን አላየን። እናት አባቶች፣ እራሳችሁን አድኑ ለነገ አስቡ የሚለውም እናቶች ጋር ያለ ብልሃት ነው ተብሏል። ዛሬ ተማሩ፣ ጠንክሩ። መማር ወይም መሰልጠን ከጥገኝነት መንፈስ መውጣትን የሚያሳይ ነው። ስለዚህ ከጥገኝነት መንፈስ አንዱ መውጣት የምንችልበት ስነ ልቦና ትምህርት መውሰድ ነው መቅሰም ነው። ተማሩ ተማሩ እንዳለች ይኸው ተምረን ከገንዘብ ጥገኝነት ወጥተናል ብላ ያጋራችናት። ግን የእናቷ ተጽዕኖ፣ መማር ከጥገኝነት ያወጣል ገንዘባችሁን እንዴት እንደምትፈጥሩም እንደምታስተዳድሩም የሚነግራችሁ ነገር ነው፣ ብላኝ እሱ ነው ያለው ነው። ሌላው ምስጋና ማቅረብን በተመለከተ ነው። ከእናቴ የሚገርመኝ ማንነት መደሰት መቻሏ ነበረ። ሁሌም ምን የምትለው ነገር ነበረ ማይረሳኝ፣ አለች መደሰት መፈለጌ የኔ ውሳኔ ነው። ስወስን ደስታዬ ይመጣል። ለምሳሌ እንዴት ዛሬ ተደስተን ስናመሰግን እንደምንውልና በሀይል እንደምንሞላ እኔ ትላለች እና ዳቦ ለመጋገር እቃዎቿን ታወጣለች። ወዲህ ወዲያ ስትል ትቆያለች። የተለያዩ አይነት ዳቦዎችን እያመሰገነች ትጋግራለች። ሊጡን ስታቦካ፣ ቅርጽ ስታወጣ፣ ምጣድ ውስጥ ስትከት፣ በሽታው በኋላም ከኛ ጋር ስትበላ ትፍለቀለቅበታለች እና ይሄን ነገር አረሳውም። እኔም በማደርጋቸው አንድ ምግብ ሳበስል አይነት ፕሮሰሶች እስቲ አሁን እንዴት እንደምንደሰት እንይ የሚለውን የሷን መርህ ወስጃለው። ልክ ነበረች፣ ነው ሌላኛው፣ ስቶካፕ የሚለው የእናቶች መርህ ነው ነው። ማግበስበስ አይደለም፣ ወይም ሆርድ ማድረግ አይደለም፣ ማከማቸት አይደለም። ልዩነት አለው። ለምሳሌ ገበያ ሲወጡ በጣም የተለያየ ብዙ አይነት ከመግዛት ይልቅ ያንን ቤተሰብ ሊያኖር የሚችል አስፈላጊ ነገር አለ። አዎ፣ ልክ አሁን በርበሬና ሽሮ ለአመት ለወራት እንደማዘጋጀት ማለት እ ያን ገንዘብ ለምሳሌ እንዴ፣ ጊዜው ሲደርስ ቶሎ ብለው ብልህ እናቶች አሉ። ያን ነገር ያስቀምጣሉ። ከፈረሱ ላው ላይ ቀሚስ ሊገዙበት ይችላል። ሄጄ ቀሚስ ሽንሽን ቀሚስ መጀመሪያ ይሄ የእናት መርህ ነበረ። አዎ የሚያስፈልግሽን የምትበየውን የምትጠጪው ነገር ቅድሚያ ሰጥታ ትገዛልሽ። ገንዘቧን ለዚህ ነው የምታውለው። በደንብ መያዝ። ይሄ ጓዳዬ ሙሉ ነው ስቶካት የሚሉት እሱን ነው። እና ለምሳሌ አለች፣ ሻምፖ ኮንዲሽነር፣ ገበያ በወጣች ቁጥር አትግዥ ትለኛለች። ይሄ ችግር አለብኝ ነው ያለች አስራ ኢሜል ካለ አራት ዶላር ከሆነ አንድ መቶ ኤም ኤል አስር ዶላር ከሆነ እሱን ምረጭ ትላለችና እናቴ። ደሃንሻልታጤፍ ገዝታችኋል። እናቶች አሉ፣ ጤፍ ግዙ። ሌላ ነገር ከማረጋቸው በፊት የቤተሰቡ ዋስትና ነው። ተፈላጊና በየቀኑ የምንጠቀምበት ምግባችን ነው። ልክ እንዲህ አስፈላጊ የሆኑ ነገሮች አሉ። ግን በየጊዜው ደግሞ ገበያ ስንወጣ የሚሸውዱን ቁሳቁሶች አሉ። እሷ እንደምትለው ሻምፖ ኮንዲሽነር፣ የንጽህና መጠበቂያ፣ ሌላው ቢቀር ሶፍት ስንቱን ብገዛ ነው ለአንድ ወር ለስድስት ወር ተጨማሪ ገበያ ሲሄድ ሁልጊዜ ማላነሳው እቃ እንድንል የሚያደርገን አሁን ምን አለች እናቴ፣ ሁልጊዜ የምጠይቃት የነበረው አስር ዶላር የምትኘ ነው። የዛሬ ያለኝ አራት ዶላር ነው እላታለሁ። ተይ ስድስት ዶላር እጅሽ ላይ እንዲቀመጥ የሚያደርግ ውሳኔ ወስኚ ትላታለች። ሁለት ሽግ አስር ዶላር ከሆነ አራት ሽጉ አስራ ሶስት ዶላር ከሆነ ሰባት ዶላር አትሪፊ ና ስድስት ወሩን ሌላ ነገር ላይ አተኩሪ የሚል መርህ አላት። ስቶካፕ የምትለው ይሄንን ነው። ለአንዳንድ ምርቶች ወቅትን መጠበቅ አስፈላጊ ነው ደግሞ ያለቻት እናትን ምሳሌ አረግ ማድረግ ወቅቱ የተሻለ ጥራትና ብዛት ያለው ምርት እንዲሰጠን ምክንያት ይሆናል። ስለዚህ ወቅቶችን እመኛቸው የሚል ነው። ምክንያቱም ለረዥም ዓመት አይደል ከኛ ሲኒየር ሆነው የኖሩት፣ ከመስከረም እስከ ጥቅምት ምን ነገር ላይ ሸመታ ብናርግ ክረምት ላይ ምን የተመሰረተ ጊዜ ይፈጸማል። በርበሬ በወቅቱ ሲገዛ ዋጋው ይቀንሳል። ሌሎችም ነገሮች ወቅቱ ላይ መሰረት አድርገን የምንሸምታቸው ሸምታዎች አሉ። አሁን እንግዲህ ቡትስ ልትገዛ የምትወጣ ሴት ቀድማ ቡትስ ከገዛች ሴት ጋር እኩል አይሆንም። ኢንቨስትመንቷ ልክ እንደዛ ነው። ለዝናባማ ወቅት ወይም ይሄ ፎር ሬኒ ሲዝን የሚል ችግር ሲያጋጥም፣ ድንገተኛ ነገር ቤት ውስጥ ሲመጣ ደግሞ እናት ተቀማጭ ነገር ቢኖራት ጥሩ ነው። ለአደጋ ጊዜ አለ እሱ አባትሽ ወይም ደግሞ ሌላ ምሰሶ የሆነው ሰው የሚለው ላይ ብቻ እንዳትዘናኪ የሚል መርሃን ደግሞ ሼር አድርጋት። በዚሁ መርሃ የተጠቀመች ሌላ ሴት ደግሞ ያጋራችው ነገር ነው። ከዛሬው ፋሲካ ላይ ትንሽ የቀነሽ አስቀምጭ። ብዙ ፋሲካዎች ቤት ውስጥ ሊኖሩ ይችላሉ። ብዙ አስቤዛ ያደረግንባቸው ገንዘብ በደንብ አግኝተን በገፍ ያልተፈለጉ ነገሮች ላይ ኢንቨስት ያደረግንባቸውን ነገሮች ቀንሶ ያቺ ችግር ስታጋጥም እኔም ለችግሩ መልስ መስጠት የምችል ሰው ነኝ የሚለው ለረዥም ጊዜ ያኖረን ብልሃት ነው በሚል ነው እንግዲህ ያጋሩት። በዚህ መድረክ ላይ እናቶችና ገንዘብ በሚለው ስር እንግዲህ እናቶች ስለ ገንዘብ ያወሩበትን እና ተሞክሯቸውን ያካፈሉበት ነው። ታዛ ነው የምትሰሙት። ታዛ ታዛ ታዛ ታዛ